ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የለምዳቸው ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል ይህ አዲስ መረጃ እጅግ አንገብጋቢና ጠቃሚ ነው ብለን ስላምንን ወደ እናንተ አምጥተነዋል እንግዲህ ይሄ ጉዳይ በተለይ ደግሞ ወደ ሆዳችን የሚገቡ ምግቦች ምን ያህል መርዛማ እንደሆኑ የወጣ መረጃ ነው ማለት ነው በተለይ ደግሞ ኤፍዲኤ ክስ ስለተመሰረተበትም ስታርባክስ እናነሳለን ሌላው በአፍሪካ በኤዥያ ና አላደጉም በሚባሉ ሀገራት ላይ የህፃናት በተለይ ከአንድ አመት እስከ ሶስት አመት ያሉ ህጻናት የሚሰጡት ወተቶች ደግሞ የሚሸጧቸው ወተቶች እጅግ በጣም አደገኛ እና ለጤና ጠንቅ እንደሆነ የእድሜ ልክ ደግሞ ታማሚ እንደሚያደርጋቸው ነው መረጃዎች የወጡት። እርግጥ ሚዶ ነስቴል ሰፋ ያለ መረጃ ዛሬ ሁለት ዓመት አካባቢ ሰርተንላችሁ ነበረ። መስረታው እንዴት ነው? ከጀርባ ያሉትስ እነማን ናቸው? ለምንድነውስ በጥራቱ ላይ ሰዎች ኮምፕሌን ሲያቀርቡ ወዲያው ነው በዛ ሰው ወይ ዝም እንዲሉ የሚደረገው የሚለውም ዲቴይሉም በደንብ ነግረናችሁ ነበር። አሁን ግን እንዲ መረጃው ያልደረሳችሁም ሰዎች አሁንም ደግሞ እንደ መረጃ ስላወጣ ይሄ መረጃ በጣም መንገብጋቢ ስለሆነ ሁላችሁም ላይክ፣ ኮመንት፣ ሼር እያደረጋችሁ ለብዙዎች እንድታዳረሱ ስንል በአክብሮት ነው የምንጠይቃችሁ። ሰናይ ቆይታ ይሆንላችሁ። ከኒዶ እንጀምር። ኒዶ ጣፋጭ ነው፣ ነገር ግን ገዳይ ነው የሚል መረጃ ነው የወጣው። ኒዶን ነስትል የታዋቂ የሕፃን ወተት ተብሎ የሚገበያይ በዓለም ዙሪያ በሚሊዮን የሚቆጠሩ ቤተሰቦች ዘንድ ተወዳጅ የሆነ ምርት ነው። ይህ ምርት በተለይ በአፍሪካና በኤሽያ ባሉ ታዳጊ ሀገሮች እንደ ናይጀሪያ፣ ሴኔጋል፣ ፊሊፒንስ፣ ህንድ እኛንም ሀገር ኢትዮጵያችንን ጨምሮ ኒዶ እንደ ገንቢ የሕፃን ምግብ ተደርጎ ነው የሚሸጠው። ይሁን እንጂ የ2024 ጥናትም አሁን 2025 የሚወጡ ጥናቶች በተለይ ደግሞ ይሄ ፐብሊክ አይ የሚባለው እንዲህ አይነት ነገሮችን ኤክስፖዝ የሚያደርገው መረጃውን አውጥቶታልና የኢቢፋን ምርምር እንደሚያሳየው ኒዶ በእነዚህ አገሮች ከፍተኛ መጠን ያለው ስኳር እንዲይዝ ተደርጎ ነው የሚመረተው። ይህም ለሕፃናት ጤና ከፍተኛ የሆነ አደጋን እንደሚፈጥር ነው የተነገረው። በሌላ በኩል በአውሮፓ ሀገሮች እንደ ስዊዘርላንድ፣ ብሪታንያ ተመሳሳይ ምርቶች ምንም ተጨማሪ ስኳር አይጨምሩም፤ ዜሮ ነው ስኳራቸው ተብሏል። ለብበሉ እንግዲህ ወደ ወዳችን በሚገባው ለልጆቻችን በምንሰጠው ነገር እንዴት እየተዋጎን እንዳሉ ማለት ነው። ይሄ የነስቴል ድርብ የሆነ ወንጀል። ለምን ነው ይሄንን የሚያደርገው ብለው የጠየቁ እንዲሁም የተሟገቱ የተቆጡም አሉ። ነስቴል በተለያዩ ሀገሮች የተለያዩ የኒዶ ቀመሮችን ይጠቀማል። በነገራችን ላይ ለምሳሌ ምን ማለት ነው ይሄ ማለት አሁን ኢትዮጵያና ህንድ ስፓይሲ፣ ሌሎችም ሀገሮች አሉ። አሁን ኢትዮጵያ ምን አይነት ምግብ ተመጋቢ ናት ይባል በጣም የሚያቃጥሉ ምግቦችን እንወዳለን። ልክ እንደዛ ምንድን ነው የሰጠው ምላሽ። የተለያዩ ሀገሮች የተለ የተለያዩ ጣም ስላላቸው በተለያዩ ሀገሮች የምንልካቸው የኒዶ ምርቶችም ቀመሮቻቸው የተለዩ ናቸው ብሎ ነው ያለው። እና ይህም በጤና ባለሙያዎችና ተንታኞች በጣም ከፍተኛ የሆነ ቁጣን ነው ያስነሳው። ምክንያቱም ይሄ ሕጻናትን የድሜ ልክ በሽተኛ ሊያረጋቸው ይችላል፣ ከፍተኛ የሆነ የሰውነት መጨመር ለሌላም ተጓዳኝ በሽታዎች ያጋልጣል ብሎ ነው ሲሞግቷቸው የነበሩት። እነሱ ግን ኤትሶል አባውድመኒ ነው በተለይ እንደዚህ አይነት የህጻናት ምግብ ላይ ና ፋርማሲ ላይ የሚሰሩ በ በጣም ጃይንት የሆኑ በጣም ትልልቅ ተቋማት ስኦል አባት መኒ ነው ጉዳያቸው አይደለም። ያ ሰው ያንን ነገር ተጠቅሞት ሌላ አይነት የእድሜ ልክ ተጓዳኝ በሽታ ቢይዘው የእነሱ ጉዳይ አይደለም። እነሱ ጉዳያቸው ከገንዘብ ጋር ብቻ ነው። እና ይህንንም በጣም ዲቴሉን በደንብ ዝርዝረን ነግረናቸው ነበረ። እና የገበያውን ስልት ምንድን ነው ያደረጉት? ጣፋጭ ምርት ለትርፍ ብለው ነው አለ ቃራት ነጥብ። ጣፋጭ ምርቱን ለትርፍ ብቻ ነው ትኩረት አድርገው የሚሰሩት። በአፍሪካ በኤስያ ባሉ ታዳጊ ሀገሮች ኒዶ ተጨማሪ ስኳር በሱክሮስ ወይ ደግሞ በማር መልክ ይቀርባል። ምክንያቱም ጣፋጭ ጣም ልጆችም ይወዳሉ፣ ወላጆችም ይወዳሉ። ይሄ ልጆች አፋቸው ላይ ስለሚጣፍጥ ስለሚበሉላቸው ምቹ ስለሆነ ለመመገብም ይሄንን ይመርጡታል ወላጆች። ግን ብዙ ወላጆች ይሄንን ነገር እውቀቱ የላቸውም። ይሄ በዝቅተኛ ገቢ ያላቸው ማህበረሰቦች ውስጥ ታዲያ ምርቱን በጣም ተወዳጅ አድርጎታል ማለት ነው። ምክንያቱም ስኳር እንደምታውቀው ርካሽ ነው ዋጋውም። እና ልጆች ወደ ምርቱ እንዲሳቡ ደግሞ ከፍተኛ የሆኑ የሚጨምሯቸው በጣም ጎጂ የሆኑ ጣፋጮች አሉ ማለት ነው። ለምሳሌ በናይጄሪያ የሚሸጠው ኒዶ ኪንደር ስንመለከት ዋን ፕላስ ነው። በአንድ አገልግሎ 6.8 ግራም ስኳር ይዛል ማለት ነው። በፊሊፒንስ ደግሞ 7.3 ግራም ይጨምራል። እንግዲህ እንደየ ሀገሩ ነው ቀመራችን የሚለያየው ብለው ይላል። በበሎ እዚጋ 6.8 የናይጄሪያ ነው። 7.3 ደግሞ የፊሊፒንስ ነው። በሌላ በኩል በስዊዘርላንድ ወይ ደግሞ በብሪታንያ ተመሳሳይ ምርት ምንም አይነት ተጨማሪ ስኳር የለውም። ምርቱ ተመሳሳይ ነው። ለነሱ ግን ምንም አይነት ስኳር አያደርጉም። ዜሮ ስኳር ነው የሚያደርጉት። ይሄ ልዩነት በአካባቢያዊ ጣዕም ምርጫዎች ላይ የተመሰረተ ነው ብሎ ነስቴል ይከራከራል ማለት ነው። ግን ተንታኞች ይሄ ለትርፍ መጨመር የተደረገ ስልታችሁ ነው፣ ጣፋጭ መርዝ ነው እያመረታችሁ ያላችሁት ብለው ነው እየተከራከሯቸው ያሉት። እና የህግ ክፍተቶችን ተጠቅመው ነው ይሄን ነገር የሚያደርጉት። አሁን ለምሳሌ እያንዳንዱ ሀገር የራሱ የሆነ ህግ አለው። ምርት ወደ ሀገር ውስጥ ሲገባ የሚመረምርበት፣ አክሴፕት የሚደረግበት ወይ ደግሞ ባን የሚደረግበት መንገድ አለ ማለት ነው። እና በአፍሪካና በኤሽያ ያሉ ሀገሮች የምግብ ደረጃ ደንቦች ከአውሮፓ እጅግ በጣም ያነሱ ናቸው። ጥብቅ ቁጥጥር አይደረግባቸውም። አንደኛ በጣም ሙስና በከፍተኛ ሁኔታ የተንሰራፋ ስለሆነ ይህንን ነገር የምግብ ደረጃና ጥራት የሚቆጣጠሩት ሀገራት እንደየ ሁኔታው ነው። ያ ድርጅት የሚከፍላቸው ከሆነ ዝም ብለው ነው የሚያስገቡት ነው የሚለው መረጃው። የዓለም ጤና ድርጅትም ደብልዩ ኤች ኦ ከሶስት ዓመት በታች ለሆኑ ሕጻናት በምግብ ውስጥ ተጨማሪ ስኳር መከልከል እንዳለበት ነው የሚመክረው። ጭራሽ ተጨማሪ ስኳር ከአንድ ዓመት እስከ ሶስት ዓመት ላሉ ልጆች ተጨማሪ ስኳር እንደማይመከር ነው የሚነግረው። ነገር ግን በብዙ ታዳጊ ሀገሮች ይሄ መመሪያ በህግ ሲገደድ አናይም፣ ወይም ደግሞ የምግብ ደረጃዎች ላይ ይሄ ነገር ልክ እንዳልሆነ አልተቀመጠም። ደብልዩ ኤች ኦ ግን አስቀምጦታል። በተለይ ከአንድ ዓመት እስከ ሶስት ዓመት ያሉ ልጆች በጭራሽ ተጨማሪ ስኳር ማር መሰጠት እንደሌለበት። ስለዚህ ይህንን ነስቴል ከፍተኛ የሆነ ክፍተት እንዳለ ስለሚያቅ የህግ ክፍተት እንዳለ ስለሚያቅ በአፍሪካና ኤሽያ ባሉ ሀገሮች የምግብ ደረጃ እና ቁጥጥር ደንቦቹ በጣም የላሉ ስለሆኑ ይህንን ይጠቀማል ማለት ነው። የህግ ክፍተቶችን እየተጠቀመ ይህንን ምርት ያስገባል። ነስቴል ይህንን ክፍተት በመጠቀም በእነዚህ ሀገሮች ለህፃናት ምግብ ከፍተኛ የሆነ ስኳርን ይጨምራል። ለምሳሌ በሴኔጋል የሚሸጠው ኒዶ ዋን ፕላስ ነው። አንድ ልጅ ሲጠቀም በአንድ ጊዜ 5.9 ግራም ስኳር ይጠቀማል ማለት ነው። በስዊዘርላንድ አስቡት፣ ዜሮ ግራም ነው። ይሄ የህግ ልዩነት ነስቴል በተለያዩ ሀገሮች የተለያዩ ደረጃዎችን እንዲጠቀም አስችሎታል ማለት ነው። ይህም በተለይ ደግሞ ዝቅተኛ ገቢ ላላቸው አገሮች ለህፃናት ጤና ከፍተኛ የሆነ አደጋን እያመጣ እንዳለ ነው መረጃው ያጋልጠው። ሌላው በጣም ሊሰመርበት የሚገባው ነገር ማስታወቂያ ዘመቻዎች፣ የተሳሳተ መረጃ መስጠት ለምሳሌ፣ እና ጡት ወተትን ይተካል ብለው የሚሰራው የማስታወቂያን ወንጀል ብታዩት በጣም ነው የሚገርማችሁ። መረጃውን ብታገላብጡት በጣም ነው የምትገረሙት ማለት ነው የሰው ልጅ ገንዘብ እስከተከፈለ እስከሚቀረው ድረስ ሌላውን ሰው ለመሸጥ ምን ያህል ርቀት እንደሚሄድ ነው የምታዩት። ከኛ ሀገርም ጨምራችሁ ያላመኑበትን ነገር ያላዩትን ያልተጠቀሙበትን ምርት ስንት በማስታወቂያ የተበሉ ሰዎች እንዳሉ። እኛ ደግሞ ሴሌብሬቲ የሆኑ በጣም ፖፑላር የሆኑ ሰዎችን እናምናለን። ምክንያቱም ለስማቸውም ሲሉ ለነገም ቀጣይ ህይወታቸው ሲሉ የተሳሳተ መረጃ አይሰጡንም ብለን ስለምናስብ እነዚህ ታዋቂ የሆኑ ሰዎችን እየተከተልን እያምንን፣ በምግብም ብቻ አይደለም በተለያዩ የመዋቢያ እቃዎች እንዲሁም ወደ ትልል ነገርም ስንመጣ ግዙፍ የሆኑ ሪል እስቴቶች በሚሊዮን የተበሉ አሉ። በጣም በርካታ የሆኑ ወደ ውጭ ሀገርም እንልካለን የሚሉ በጣም ብዙም ያለቅሱ ሰዎች ራሳቸውን ያጠፉ ሰዎች አሉ፣ በማስታወቂያ ዘመቻ በተሳሳተ መረጃ ማለት ነው። ስለዚህ ነስቴልም የማስታወቂያ ዘመቻዎችና የተሳሳተ መረጃን በጣም የሚጠቀም ድርጅት ነው። እንግዲህ እሱ በመላው ዓለም በሚባል ደረጃ በጣም ስሙ የናኘ በጣም ምርቱ ተወዳጅ ነው። ሌሎች ምርቶችንም ያመርታል። በታዳጊ ሀገሮች ኒዶን ለሕፃናት እድገት እጅግ በጣም አስፈላጊ እንደሆነ ሐኪሞች እንዲሁም በማህበረሰብ መሪዎች በማህበራዊ ሚዲያ በሰፊው ነው የሚያስተዋውቀው። ነገር ግን በምርቱ ውስጥ ያለውን ተጨማሪ ስኳር ብዙ ጊዜ አይገለጽም፣ ገልጸውትም አያውቁም። አሁን ይህንን ያጋለጠው አንድ ድርጅት ነው፣ ከላይ እንዳልኳቸው ማለት ነው እና በ2004 ጀምሮ እስካሁን ድረስ ያሉ የተመረመሩ ውጤቶች እንደሚያሳየውም በ15 ታዳጊ ሀገሮች ውስጥ ከሚሸጡ ኒዶ ምርቶች መካከል 72 ፐርሰንቱ ተጨማሪ ስኳር እንደሚይዙ ነው የተነገረው። ይህም በአውሮፓ ምርቶች ላይ ግን ስታዩት በጣም በተቃራኒ ነው። ዜሮ ስኳር ነው ለአውሮፓ የሚላኩ ምርቶቹ ማለት ነው። ይሄ ታዲያ የማስታወቂያ ዘመቻቸው ወላጆችን በማታለል ምርቱን እንደ ጤናማ አማራጭ እንዲገዙ እያደረጉ ነው ያሉት። ነገር ግን ሕጻናቱ ከቀን ወደ ቀን ወደ ሆዳቸው በሚገባው በዚህ ጣፋጭ መርዝ ምን ያህል ሕይወታቸው የተመሰቃቀለ እንደሆነ ቤተሰብም እድሜ ልክ ጤናማ ያልሆነ ልጅ ይዞ እንደሚኖር ነው መረጃው የሚያሳየው። እና ኒዶ በተለይ ደግሞ በታዳጊ ሀገሮች እጅግ በጣም ተወዳጅ ነው፣ እኛን ሀገር ጨምሮ። እኛ እንኳን ትልልቆቹ ስንጠጣው አፋችን ላይ ጣዕሙ ምን ያህል ጣፋጭ እንደሆነ እና ምን ያህል ደግሞ ተስማሚ የሆነ የሚመስል ነው እራሱ የሚሰጣቸው ሶስት ነው የሚያስይዛቸው በነገራችን ላይ እና ይሄ ጣፋጭ ጣዕሙ በተመጣጣኝ ዋጋ እና በተጨማሪ ቫይታሚን ኤዲሲ ማዕድናት ፕሮቲን እንደተጠናከረ ነው የሚናገሩት ሐኪሞቹ። በ2022ም ይሄ ነገር በጣም ከፍተኛ ውዝግብን አስነስቶ ነበር። የነስትሌ ኒዶ ገበያ በአፍሪካና በኤዚያ ከአንድ ቢሊዮን ዶላር በላይ ገቢ እንደነበረው ነው የተነገረው። በተለይ በህንድ ብቻ በህንድ ብቻ በዓመት ወደ 20 ክሮር ሩፒ የነሱ ብር ማለት ነው ሩፒ በግምት 2.4 ቢሊዮን ዶላር ገቢ ነበረው ማለት ነው በህንድ ብቻ በአንድ ዓመት ውስጥ ማለት ነው። ስለዚህ በአንዳንድ ሀገሮችም እንደ ኤምደብሊውኤ ያሉ ቨርዥኖች ምንም ተጨማሪ ስኳር ሳይጨመር በፍራፍሬ እየተጠናከሩ የሚመጡ ምርቶች አሉ እና ይህም ለጤና የተሻለ አማራጭ ያደርጋቸዋል። ሌሎቹን ከኒዶ ሌሎች አማራጮች አሉ። ኒዶ በተጨማሪም በተመጣጣኝ ዋጋው ነው የሚፈለገው ነው የሚሉት። እኔ እዚህ ሀገር ኒዶ ተመጣጣኝ ነው ዋጋው ብዬ አላስብም። ምክንያቱም በጣም ሰዎች ሲማረሩ ነው ማየው። ኒዶ በጣም ገንዘቡ ውድ እንደሆነ፣ ግን ተመጣጣኝ ነው የሚለው መረጃው። በጣም ተመጣጣኝ ስለሆነ እንደ ሰው አቅም ስለሆነ ነው ብዙ ሰዎች እንደውም የሚጠቀሙት ነው እየተባለ ያለው ዝቅተኛ ገቢ ላላቸው ቤተሰቦች ተመራጭ ነው በተለይ ደግሞ በአንድ ቀን ከስምንት መቶ ሚሊዮን ግራም በላይ በእነዚህ አገሮች እንደሚጠቀሙ ነው እየተነገረ ያለው የኒዶ ተጨማሪ ስኳር በህፃናት ላይ በጣም ከፍተኛ ጉዳት እንዳለው ምርምሮች ያሳያሉ በአፍሪካ በተለይ በልጆች መካከል የከፍተኛ ውፍረት መጠን ባለፉት አስርት ዓመታት 23 በመቶ እንደጨመረ ምርምሩ ያሳያል ይህም በከፊል እንደ ኒዶ ባሉ ምርቶች ውስጥ ካለው ተጨማሪ ስኳር ጋር የተያያዘ ነው ለምሳሌ በአንዳንድ ሀገሮች አንድ አገልግሎት ሰዎች ኒዶ ከአንድ የስኳር ኩብ ወይ ደግሞ አራት ግራም በላይ ስኳር ይይዛል ማለት ነው የም የህፃናቱ ይሄ ደብሊውኤችኦ መመሪያ በላይ ነው ማለት ነው። ለህፃናት መሰጠት ካለበት ነገር በላይ ነው። ይሄ ስኳር በሽታ፣ የጥርስ መበስበስ፣ የልብ በሽታ ያሉ ስር የሰደዱ የእድሜ ልክ በሽታዎችን የሚያስከትል ነው። ተንታኞች እንደ ፐብሊክ አይ ይሄ ያጋለጠው ማለት ነው የፐብሊክ አይ እንደገለጸው ነስቴል በታዳጊ ሀገሮች ዝቅተኛ ገቢ ላላቸው ማህበረሰቦች ከፍተኛ ስኳር ያለበት ምርት በመሸጥ እንደ ማህበረሰብ የማህበረሰብን ጭፍጨፋ እየፈጸ መነው ነው ብሎ ነው ያጋለጠው። በአውሮፓ ያሉት ግን ዜሮ ስኳር ደረጃ ተመጣጣኝ አድርገው ነው ለነሱ የሚልኩላቸው ብሎ ነው ይህንን ነገር ኤክስፖስ ያደረገው ማለት ነው። የኢኮኖሚ ተጽዕኖንም ስናይ በአንዳንድ ሀገሮች እንደ ህንድ ኒዶ ለነስቴል ትልቅ ገቢ የሚያስገኝ ሀገር ነው ህንድ ማለት ነው። ነገር ግን ይሄ በህፃናት ጤና ላይ ያለው ወጪ እጅግ በጣም ከፍተኛ ነው። በገንዘባችን በሽታ ነው እየገዛን ያለ ነው ማለት ነው። ለልጆቻችን በሽታ ነው እየሰጠን ያለ ነው በገንዘባችን እንደማለት ነው። በአፍሪካ የህፃናት ውፍረት መጨመር የህክምና ወጪዎችን በከፍተኛ ሁኔታ እያሳደገ ነው ይሄ ደግሞ በተለይ ለዝቅተኛ ገቢ ላላቸው ቤተሰቦች እጅግ በጣም ከባድ ከመሆኑም በላይ ልጆቹ እንግዲህ ይህንን ነገር በመጠቀማቸው የዘላለም በሽታች ይዘው ይቀመጣሉ ማለት ነው እና ኒዶ በተመጣጣኝ ዋጋው በጣፋጭ ጣዕሙ በተጨማሪ ተመጣጣኝ ንጥረ ነገሮች አሉት ታዳጊ ሀገሮች በጣም ተወዳጅ ነው እንዲሁም ያላደጉትም ሀገሮች በጣም ተወዳጅ ነው እያሉ ያስተዋወቃሉ። ስለዚህ በተመጣጣኝ ዋጋው ብለው ሚሉት ተመጣጣኝ ዋጋ በጣፋጭ ጣዕሙ እና በተጨማሪ ተመጣጣኝ ንጥረ ነገሮች ተብሎ የሚሰራው ለታዳጊ ሀገሮች አይደለም። የሚሰራው ማለት ነው ላደጉት ሀገራት ነው። ኒዶ ተመጣጣኝ የሆነ ዋጋም የሚሰሩላቸው፣ ጥሩ የሆነ ጣዕም እንዲኖረው እና ተመጣጣኝ ደግሞ ንጥረ ነገሮች እንዲኖሩት የሚያደርጉት ላደጉት ሀገሮች ነው ማለት ነው። እነዚህ ገና ደግሞ ታዳጊ ለሆኑ ሀገሮች ከፍተኛ መጠን ያለው ስኳር ህጻናትን ደግሞ ከፍተኛ የጤና እክል ላይ የሚጥል ምርት ነው ማለት ነው ኒዶ። እና ቀደም ባሉት ጊዜያትም በርግጥ ይህንን ነገር እኛ አጋልጠን ነበረ። በጣም በርካታ ወላጆች እንደውም ኮመንት ስር ምንድነው? ማድረግ ያለብን ብለው ሲጠይቁ ነበረ። ምንድነው አሁን ለምሳሌ እኛ ጋር ገጠር የሚያድጉ ልጆች አሉ አደለ? እንደውም የኛ ዋናው ከፍተኛ ቁጥር ያለው ማህበረሰብ እኮ ገጠሩ ነው። አለ አሁን ገጠሩ ቤት ያፈራውን ነገር ነው ለልጆች የሚሰጡት ተጨማሪ ነገር ከስድስት ወር በኋላ ልጆች ተመጣጣኝ የሆነና ተጨማሪ ነገር ስለሚፈልጉ ቤት ያፈራውን ነገር ለልጆች እየሰጡ ማሳደጉ የተሻለ ነው። በተለይ ደግሞ አንድ አመት ከሞላቸው በኋላ የላም ወተት አቅጥኖ በውሃ አቅጥኖ ቢሰጣቸው የተሻለ ነው የሚሆነው ቤት ያፈራውን ካሮትም ድንችም ሌሎች ነገሮችንም እያደረጉ ልጆችን መመገብ የተሻለ ነው አሁን በከተማ የምንኖር ሰዎች ነን እንጂ ቆርቆሮ የታሸጉ በፋብሪካ ፕሮሰስ የሆኑ ነገሮችን እኮ የምንሰጠው ከተማ ውስጥ ያለን ሰዎች ነን እንጂ ገጠር ሰው እኮ ልጁን የሚያሳድገው ቤት ያፈራውን ነገር እየሰጠ ነው የከብቶች የእንስሳ ተዋጽኦ ሌሎችም ነገሮችን አትክልት እያደረገ ነው ልጆችን የሚያሳድገው ጠንካራና ጤናማም የሚሆኑት እነሱ ናቸው የገጠር ልጆች እዚህ ወላጆች አሳዳጊዎች በአጠቃላይ ይህንን ነገር መጠቀም ብታቆሙ ባይነን እኛ ማለት ነው። ቤተሰቦቻችን በዚህ ርዕሰ ጉዳይ ላይ ያላቸውን ሀሳብ፣ አስተያየት ብታጋሩ ደስ ይለናል። ሌላው ስታርባክስ ነው እንግዲህ ። ስታርባክስም ክስ እንደተመሰረተበት እየተነገረ ነው። እንደውም ኃላፊነትን አልወስድም በማለቱም እስር የገጠማቸው አሉ እየተባለ ነው ማለት ነው። ይህም ኤፍ ዲ ኤ ነው መረጃውን እያወጣው። ስታርባክስ እንደሚታወቀው በጣም ከፍተኛ የሆነ የቸኮሌት ጣዕም ያላቸው በጣም አፋችን ላይ ስንጠጣቸው ስንጠቀማቸው በጣም የሚጣፍጡ ጣዕማቸውም፣ እንዲሁም ደግሞ ሱስ የሚያስይዙ ከፍተኛ የሆነ ሽያጭ ያላቸው እንግዲህ መላው ዓለም በሚባል ደረጃ ስለ ስታርባክስ ሰው አያውቅም ማለት አይቻልም። ማለት ስሙ ገና ነው ተጠቃሚ እንኳን ባንሆን ስሙን በጣም ነው የምናውቀው ማለት ነው። እና በኤፍዲኤ ማስጠንቀቂያም ተሰጥቷል እንዳንጠቀም ማለት ነው። ክስም የመሰረተች ሴት አለች። የቸኮሌት ጣዕም አለው የአይስ ቸኮሌት ያቀርባል ስታርባክስ ብዙ ምርቱ ናቸው ያሉትና፣ አይስ ሞካ ፍራፑቺኖ የተለዋዋጭ ቀለማት ያሉት በጣም ለአይንም ለአፍም ደግሞ ጣሙ በጣም ደስ የሚሉ የቡና ጣዕሞችን ነው የሚሰራውና። የተለያዩ ስሞች ናቸው ያሉት። ቸኮሌት ሞካ የሚባል አለ። የተለያዩ ስሞች ያሉት በእርግጥ የስታርባክስ ብዙ ምርቶች ናቸው ያሉት። አይስድ ሞካ ፍራፑቺሮ ይሉታል። እነዚህ መጠጦች እጅግ በጣም ጣፋጭ ናቸው፣ ማራኪ ናቸው። ጣዕሙ፣ ሽታው ራሱ በሙቀት ቀንም ደግሞ ከፍተኛ የሆነ መታደስ እንዲሰማን የሚያደርጉ ናቸው። ነገር ግን ከፍተኛ ስኳርና ካሎሪ፣ አደገኛ ኬሚካሎች እንደያዙ ተጋልጧል። እነዚህ ከፍተኛ አደጋ ማህበረሰቡ ላይ ያስከተሉ ነው ተብሏል ማለት ነው። የኤፍዲኤ ማስጠንቀቂያዎችም በከፍተኛ ሁኔታ እየተሰራጩ ነው ያሉት። ሌሎች የደንበኞች ክሶችም አሉ። ስታርባክስ ምላሾች፣ እሱን እናየዋለን ማለት ነው። የስታርባክስ አይስ ቡናዎች በተለይ ደግሞ የቸኮሌት ጣም ያላቸው የጤና ስጋት ለምንድን ነው ያላቸው? ቁልፍ ችግሩ አንዱ አክሪላሚድ የሚሉት ኬሚካል ነው። ይሄ ኬሚካል የቡናውን ቅንጣቶች ለማቅለጥ የሚጠቀሙበት ነው። የአሜሪካ የምግብና መድኃኒት ባለስልጣን የኤፍዲኤ ካንሰር ሊያስከትል የሚችል እንደሆነ እየተናገረ ነው። በ በ2005 የኤፍዲኤ መረጃ መሰረትም አክሪላሚድ በእንስሳት ላይ ካንሰር እንደሚያስከትል እንደተረጋገጠ መረጃውን አውጥቷል። በሰዎች ላይም ተመሳሳይ አደጋ ሊኖር ይችላል። በተለይ ደግሞ በተደጋጋሚ የዚህ ስታርባክስ ደንበኛ ከሆናችሁ በጣም ለከፍተኛ ችግር ትጋለጣላችሁ ብሎ ኤፍዲኤ መረጃ አውጥቷል። በካሊፎርኒያ ህግ መሰረትም በ2018 ለምሳሌ ስታርባክስ እና ሌሎች የቡና ኩባንያዎች በቡና ምርቶቻቸው ላይ የካንሰር ማስጠንቀቂያ መለጠፍ እንዳለባቸው ተነግሯቸው ነበረም። ይሄ በተለይ ደግሞ አክሪላሚድ ምክንያት ነበር ያ የሚጠቀሙት ማለት ነው። ይህ ለካንሰር አጋላጭን የተባለው ለምሳሌ፣ አንድ ግራንዴ አይስድ ሞካ ፍራፑቺኖ ከ300 ሚሊግራም በላይ አክሪላሚድ ሊይዝ ይችላል። ይህም በእንስሳት ላይ ካንሰርን እንዳስከተለ ስለዚህ ደግሞ ለሰው ደግሞ የበለጠ ጉዳት እንዳለው ነው ኤፍዲኤ መረጃውን ያወጣው። በተጨማሪም እነዚህ መጠጦች ከፍተኛ መጠን ያለው ስኳር ይይዛሉ። እንደ ቬንቲ አይስድ ቸኮሌት ሞካ ከ50 ግራም በላይ ስኳር እንደሚይዝ ተነግሯል። ይህም የዓለም ጤና ድርጅት ደብልዩ ኤች ኦ ለአንድ ቀን የሚመከረው የስኳር መጠን 50 ግራም ነው። ይህ የውፍረት፣ የስኳር በሽታ፣ የልብ በሽታ አደጋም በከፍተኛ ሁኔታ ይጨምራል ብሎ ተናግሯል። በ2005ም የኤፍ ዲኤ ምርምር መሰረት እንደዚህ አይነት ከፍተኛ ስኳር ያላቸው መጠጦች በአሜሪካ የህፃናትና ጎልማሶችን ውፍረት መጨመር ላይ ከፍተኛ አስተዋጽኦ እያደረገና ማህበረሰቡን እየመረዘ ያለ ነገር እንደሆነ አውጥቷል፣ መረጃውን ማለት ነው። አሁን በ2022 በነገራችን ላይ አንዲት ደንበኛ ስታርባክስን በቡና መጠጦቻቸው ውስጥ ባለ ምርዛማ ኬሚካል ምክንያት በፍርድ ቤት ከሳቸው ነበረ። ክሱ በተለይ ደግሞ አክሪላሚድን ያመለክት ነበር እና የጤና ጉዳት እንደደረሰባት ተናግራለች። በ2025ም በአውሮፓ የተደረገ ሪፖርት መሰረት አንዲት ደንበኛ በስታርባክስ አይስ ሀዘልነት አት ሚልክ ሼክን አስፕሬሶ መጠጥ ምክንያት ከፍተኛ የሆነ የሆድ ምም እንደተከሰተባት ተናግራችም ክስ መስረታለች ይሄ በቸኮሌጣ መጠጦች ውስጥ ባሉ አለርጂ ወይ ደግሞ በክለቶችም ሊመጣ ይችላል ብለው የተከራከሩም ነበሩ በወቅቱ ማለት ነው። ስለዚህ 2005 ሪፖርቶች መሰረት በአሜሪካ ብቻ በአመት ከ48 ሚሊዮን በላይ ሰዎች በምግብ መመረዝ እንደሚጎዱ ነው መረጃው የሚያሳየው። ስለዚህ ስታርባክስ በእነዚህ ሪፖርቶች ውስጥ ተጠቅሷል። በተለይ ቸኮሌት ጣም ያላቸው አይስድ መጠጦች በአለርጂ ምላሾች ወይ ደግሞ በኬሚካል ብክለት ምክንያት ችግሮች እያስከተሉ እንደሆነ ተነግሯል። የ2024 የቸኮሌት ምርቶች በኤፍዲኤ ሪካል ከፍተኛ አደጋ ተመዝግበው ይሄም ማህበረሰቡ እንዳይጠቀም ተነግሮ ነበረ። ይሄም ተገቢ ያልሆነ ምላሽ ከካምፓኒው በማግኘታቸው እንደውም አንዳንዴ ካምፓኒ ሰራተኞችም እንደታሰቡ ነበረ መረጃው የሚያሳየው ማለት ነው። የስታርባክስ ምላሽ በተወሰኑ ክሶች ላይ ስታርባክስ ብዙ ጊዜ ቀጥተኛ የሆነ ምላሽ አይሰጥም። እንደሚታወቀው እንደዚህ ግዙፍ የሆኑ ስም ያላቸው ካምፓኒዎች ያው ከጀርባቸው እጀ ረጃጅም የሆኑ ሰዎች አሏቸው ስልጣን ላይ ላይ ያሉ ሰዎችም ስላሉ ቶሎ ብለው ደንግጠው እንኳ ምላሽ አይሰጡም እና ስታርባክስም ብዙ ጊዜ ቀጥተኛ ምላሽ እንደማይሰጥ ይታወቃል፣ ይሄ ድርጅት እና በ2002 ክስ ላይም ኩባንያው ኃላፊነት አንወስድም ብሎ ነው ራሱን ሲከላከል የነበረው እና በምግብ መመረዝ ሪፖርቶች ላይም በአጠቃላይ በመደበኛ መግለጫዎች ላይ ብቻ ምላሽ ይሰጣል ማለት ነው። ይሄ በተለይ ደግሞ ምንድነው የሚለው እሱ አለርጂ ሊሆን ይችላል፣ በቃ ሰውነታቸው አልተቀበለው ይሆናል እንጂ ይሄኛ ምርታችን በጀራሽ ጤናማ ነው ብሎ ነው ሲከራከር የነበረው እና በኤፍዴ መመሪያ መሰረት ግን ቡና በተገቢ መጠን ጤናማ ሊሆን ይችላል ይችላል ነገር ግን ከፍተኛ ስኳርና ሌሎች እነሱ ለማጣፈጥ የሚጠቀሟቸው ኬሚካሎች ያላቸው መጠጦች በተደጋጋሚ እያደረጉ ስለሆነ ማህበረሰቡ ላይ ከፍተኛ የሆነ መመረዝና ከፍተኛ የሆነ የጤና እክል እየገጠማቸው እንደሆነ እንግዲህ ኤኤፍዲኤ ይህንን መረጃ አውጥቶታል ማለት ነው። ወደ ቤተሰቦቻችን እንግዲህ እነዚህ ምርቶች ተጠቃሚ ከሆናችሁ እራሳችሁና ቤተሰባችሁን መጠበቅ አለባችሁ ለማለት እንወዳለን። ያው እንግዲህ እየመረጣችሁትን አድረራችሁ እንደምትወስዱ እምነታችን ነው። ጠቃሚ ነው ብለን ስላመንን ነው እናንተ ያመጣ ነው። በመረጃው ላይ ያላችሁን ሀሳብ ፖስት የታጋሩን አብራችሁን ስለነበራችሁ ዚጋርገና እናመሰግናለን። በቀጣይ መረጃ እስከምንገናኝ ቻው፣ ቆዩልን።